እግዚአብሔር አምላክ በህይወታችሁ ውስጥ ልዩነትን የሚሰራበት ምልክት ያደርጋል። በአንድ ሰፈር ውስጥ ከግብጽ ሲወጡ ምን እንደሆነ ታውቃላችሁ? በአንድ ሰፈር በግድግዳ ሳይሆን በመለኮታዊ አሰራር እግዚአብሔር ምልክትን አደረገ። በግብጻውያን ሰፈር ካን ዩ ኢማጂን በግብፃውያን ሰፈር የሚዳሰስ ድቅድቅ ጨለማ፣ የተጣሉ በሚመስሉ ቆሻሻ እጅግ እጅግ የተጠሉ በሚመስሉ ግን ኪዳን ባላቸው ሰፈር ደግሞ ብርሃን ሆነ። አንድ ሰው ህይወት ላይ ዛሬ ላውጅ ነው፣ እግዚአብሔር ምስክር የሚሆን ምልክት ያደርጋል። ቴላ ምስክር የሚሆን ምልክት ንገሩት። ሰምተሃል ወይ በሉት። ንገሩት አጠገባችሁላለሁ። ምስክር የሚሆን ምልክት በሉት። ሌባ ሃዲያ ባንያሳ በጣም በጣም በጣም ጠላት የሚደነግጥበት የሚፈራበት፣ አንተ ከዚህ በፊት አይተኸው የማታቀው በሌሎች ሰዎች ሕይወት ውስጥ ያልሆነ ፐርሶናል የሆነ ሚራክል ፐርሶናል የሆነ ወድርስ ፐርሶናል የሆነ ቪዚቴሽን ፐርሶናል የሆነ ግሎሪየስ ብሬክ ስሩ፣ እግዚአብሔር አምላክ ያደርጋል። ለምን ብትሉ እግዚአብሔር መውጣታችሁን በባዶ አላደርገውም አለ። መገለጣችሁ በተከንቶ አይሆንም አለ። እንደ ተራሳው ዝም ብላችሁ አትወጡም አለ በክብሬ እንደወጣችሁ መርቼ እንዳስወጣኋችሁ ኪዳን ሰጪ አምላክ እንዳላችሁ በእናንተ ሕይወት ውስጥ ያልታየውን ነገር ያልተገለጠውን ነገር ያልተለመደውን ነገር ማድረግ የሚችል ታላቅ አምላክ እንዳለ ይታወቅ ዘንድ በልዩነት አደርገዋለሁ አለ። ዛሬ ያ አንድ ሰው ሕይወት ላይ ቤቱ ላይ፣ ኑሮው ላይ፣ ሥራው ላይ፣ አገልግሎቱ ላይ፣ እንቅስቃሴው ላይ፣ ልጆቹ ላይ፣ እያንዳንዱ የሕይወት ምዕራፉ ላይ ሆነ የከልካዩን ጉልበት ዛሬ ሰበርኮት ድንገተኛ በረከት ውስጥ መግባት ይሆንላችሁ።